ነበረ ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። ሩታ እየተመከረች በአባቷ በእናቷ እየበላች እየጠጣች እንግዲህ ሩታ ከቤተሰቦቿ ጋር ተገናኝታለች። ውዶቼ ምን አለ መሰላችሁ፣ እርጉዝ ናት። አይደለችም ላላችሁም እርግዝናዋን በአደባባይ ስላሳያችሁ የተሳደባችኋለ ለዚያ መልስ ተሰጣችኋል። እውነት እንኳን ደስ አለሽ እህቴ ሩታዬ ለቤተሰቦቿ ክብር የሰጠች ጎበዝና አንበሳ የሆነች የእኛ ጀግና። ዛሬም አዲስ ነገር አለ። አሰላሙ አለይኩም ወራህመትላ ወበረካቱ ድና የተከበራችሁ የኩሬግሬሲ የጨረቃ ቤተሰቦች እንደምን አላችሁልኝ? ሩታዬ እንግዲህ ዛሬም በጣም ተደስታለች። ለቤተሰቦቿ ጋር በሰላም እንደተገናኘች አሳይታናለች። ልጅ የለም ላላችሁ የሞት መልስ ሰጣችኋለች። ለነሱ ብቻ ነው ማለት ነው። እውነት ያሳፍር ነበረ። አባባላቸው፣ አኳኋናቸው ምን ችግር አለው? ጎበዝና አንበሳ እንቁ፣ በአደባባይ የማያፍር ሰው ያሳያል ማለት ነው። በአደባባይ የማያሳይ ደግሞ ይሄ የራሱ ችግር እንጂ የሌላ ችግር አይደለም ማለት ነው። እና ሩታ የሄደችበት አካል ጎበዝና አንበሳ ጀግና የሴቶች መድረክ ንግስታችን ዛሬም ደግሞ በአደባባይ ከቤቷ አልሄደችም፣ ከቤተሰቦቿ ከማየ ጋር አልተገናኘችም ላላችሁ ከቤተሰቦቿ ጋር ተገናኝታ እየበላች እየጠጣች ለመውለድ ለወግ ለማድረግ በቅታለች ማለት ነው። እንግዲህ በሰላም ፈጣሪ ሁለቴ ያደርግሽ። እንግዲህ ዛሬ ከሚላቴ ጋር ትገናኛለች ከሚላቴ ጋር ቀርጻ ትልክልናለች ማለት ነው። ከእህቶቿም ሁሉ ታሳየናለች። እውነት ለመናገር በጣም ደስ ብሎናል። እዩም እናትየዋ በንባ የሩታ አባት በንባ፣ ናፍቀሽኝ ነበር የኔ ልዩ ልጅ እያሉ የታናሽ ናት ሩታ እንግዲህ የመጨረሻ ናት በነገራችን ላይ እናት አናሽ ልጅ እያሉ እንግዲህ በደስታና በንባ ተሞልተው ተገናኝተዋል። እንግዲህ ከስንት ዓመት በኋላ ማለት ነው። አያችሁ አደለ? ያልሞተ ሰው ይገናኛል። ጎበዝና አንበሳ በመሆኗ እንቁ በመሆኗ ጫካውን ሁሉ ጥሳ አንቀጥቅጣው፣ አንቀጥቅጣው የተበሩም በሙሉ በአንድ ግሮ አቁመው ሩታዬ ቡታጅራ ገባ። ቡታጅራ ገብታ ደግሞ እንግዲህ ባለፈው የመስቀል ቪዲዮ ሁሉ የተቀረጸውን ይለቀቅልናል ማለት ነው። በጣም ደስተኛ ነን። እውነት ለመናገር ሩታ በአንደበቷ ሩታ ጎበዝ ሁና አንበሳ ሆና ለዚህ ለመድረሷ ለዚህ ክብር መድረሷ በጣም ተደስተናል። ምናለ መሰላችሁ ብዙዎች የተሳደባችኋላችሁ ሆዷን ቀርጻ ስለላከች ወዳም አይደለ። ምናሉ መሰላችሁ እርጉዝ አይደለችም ብላችሁ ለተሳደባችሁት ጎማ ነው ለብሳል፣ ላላችሁ ነው የሞት መልስ የተሰጣችሁ። ስለዚህ ምን ችግር አለው? ቀርጻ መላክ አውሮፓ ብቻ ነው። እንዴት ቀርጦ የሚለክ? አሜሪካዎች ናቸው እንጂ እንዴት እስታይል ሁነው የሚለኩ? አላ ሩታንም እኮ ንግስት አድርገናታል እንዳትረሱ። ስለዚህ ውዶቼ፣ የኛ ንግስት፣ የኛ አንበሳ፣ የኛ እንቁ ገናም ገናም ገናም ታሳብዳችኋለች ማለት ነው። እውነት ለመናገር በጣም ተደስተናል። ከዛ ሁሉ ጭቅጭቅ፣ ከዚያ ሁሉ መከራ፣ ከዛ ሁሉ ልፋቱ ወታ እንግዲህ ሩታዬ ለዚህ ለተከበረው ጊዜ ደርሳለች። ተመስገን፣ አልሐምዱሊላህ ረብልዓለሚን፣ ላላህ ምስጋና። ምን ይሳነዋል ብላችሁ ነው ሩታ እንደ ሌላው ሰው ብትሆን ኑሮ በእግሯ ተረግጣ ትቀር ነበር። ቤት ሽም አትሄጂም፣ አቤት ነይ ግቢ ስትባል እንኳን እናት ሽም አትሄጂም፣ ምን ያርስሻለሁ ስትባል ማንንም አልፈራች። እኔ እናቴ ናት ምታርሰኝ፣ በእናቴ እጅ ነው ምታረስ እንዳለችው ልጅ ከሆዷ የለም። እንዳላችሁት ከሆዷ እንዳለ አሳይታችኋለች። እውነት ለመናገር ሁሉም ተሳድቧል፣ ሁሉም አንገቱን ደፍተዋል። ግን ይህም ያስደፋ ነገር የለም። ምን ችግር አለው ምን ችግር አለው? ለመሰላችሁ ብዙዎች ያላመናችሁ የተሳደባችሁ እና ለተሳደቡት መልስ እንዲሆን የመልስ ሞት ሰጣቸዋለች። እንግዲህ ሩታዬ ከቤተሰቦቿ ጋር ተገናኝታ እንባ በንባ ሆናለች። አባትየው መክሯቸዋል። አባቷ ሲያለቅስ በጣም ነው ያሳዘኝ። አባትየው ደግ ሰውዬ እንደ ዘይድ ናቸው። በጣም የሚያሳዝኑና እውነት እድሜና ጤና ለእናትየዋና ለቤተሰቦቿ እንግዲህ ቤተሰቦቿ አይደሉም። አትሄድም፣ አይሆንላትም፣ አይሳካላትም እንዳላችሁ ው የማይገናኝ ሰው የለም። ተጣልቶ ደግሞ ቤተሰብ የሆነ እንኳን አይደለም ቤተሰብ፣ ጓደኛና ጓደኛ እንኳን ተጣልቶ ይቀራል ማለት ውሸት ነው። እንግዲህ ከስንት ዓመት በኋላ ፈቅረዋለሁ፣ ወደዋለሁ፣ የኔ ነው ያለችው የኮራችበት በሌላ ሴት ሄዶ ሩታዬ ቤተሰቦቿን እንግዲህ ሃታ ሚላቴን አይታቸዋል። ፎልስ ነው ውሸት ነው ብላ እንደዛ አሽሟጣ ስትመጣ ማለት ነው። ሩታ ግን እሄዳለሁ ነው እንጂ አንድ እንኳን አንድና አንድ እንኳን ይሄ ጭራሽ ስድብ የሚባል እንኳን አልሰደበቻትም። አያችሁ ጎብዝናዋን፣ ጎበዝነቷን እና ከሩታ ብዙን ነገር ተምረናል። ከሩታ ብዙውን ነገር ተማሩ። ሀባይቤ ሀረሜላ ዛሬ ላይ እያያችሁ ነው። ሩታ ስለምትወልድ አስባችሁታል። ሩታ ስለምትወልድ አብርሃም ድራማ እየሰራባት ነው እንጂ አብርሃምና ሩታ እንደማይለያዩ እነግራችኋለን። ረሜላ ትናንት አይታችኋልኝ ወንደ አመጣለታለች። ያው ዝሙት ለዝሙተኞች ወንድ አመጣችቤ ብሎ አብርሃም አዲስ ድራማ ጀምሯል እንዳያችሁት ማለት ነው። ፍቅረኛ ምጥቸለ ፍቅረኛ ፍቅረኛ አለኝ በማለት አበረታቱልኝ ብሎ መጧል። ብዙዎች እየሄዱ ነው እና ውዶች፣ ያሳፍራል። በሌላ መልኩ በሌላ ድራማ ቢመጣ ጥሩ ነበር። እና ይህም ሁሉ አብርሃም የተጠቀመው ሩታ ስለምትወልድ ታ ጅራ ስለምትሄድ ስለማይገናኙ አብርሃም አዲስ አበባ እንደፈለገ ሸሸው ገዳይ ለማለት ስለፈለገ ነው ደግሞ እና ስትወልድ ነው እንጂ እኮ የሚሄድ መሄድ አይችልም፣ ከአማት ቤት አይቀመጥም። ስለዚህ ከሄረሜላ ጋር ሲጫወትባት ይኖራል። ከዛም በኋላ ስትወልድለት ወደ ሚስቱና ወደ ልጁ ይሄዳል። ሩታ ፈቅዳለታለች። ሀባይቤ እኛንን የመዳም ቅመሙ ዝም ብለን ለለምንድነው ለምንድን ነው እያልነ ልባችን ምናጤ ስና ውዶቼ እንኳን ደስ አላችሁ። እንግዲህ ዋናው ቁም ነገሩ ሩታና ቤተሰቦቿ ተላቅሰዋል። ከሁለት ዓመት በኋላ ሲገናኙ እንባ በእንባ ሆነዋል። በዚህ ቪዲዮ በጣም ነበር ልቤን የሰበረው፣ በጣም ነበር ያለቀስኩት። ቤተሰብ ከተለያየ በኋላ ይገናኛል። አልሐምዱሊላ እሷም ለክብር ለዚህ ደርሳ አልሐምዱሊላህ እዚህ ደረጃ በመድረሷ በጣም ደስተኛ ነን። እንኳን ደስ አላችሁ። ይህ ሁሉ በትግስት በጉብዝናዋ በቁንጅናዋ በሁሉም ነገር አረ በመቻሏ ነው። መቻል ብዙ ነገር ይሰጣል። መቻል ብዙ ነገር ያሳያል ይላል የሀገሬ ሰው። ስለዚህ ውዶች መቻል እንስጠን፣ እውቀት እንስጠን ጥሩ ባል ደግሞ እንደዚህ ማይንዘዋዘው እዛ እናዛ ይስጠንላችኋለሁ። እሷንም ደግሞ ወልዳ ከብዳ እንግዲህ ለቤተሰቦቿ ልጇን አቅፋ ዙራ ቤቷ ምትመለስ ያድርጋት። ሁላችሁንም እንግዲህ አላህ ይወፍቃችሁ ያላገባችሁ ምላችኋለሁ። ሩታ እንግዲህ ለክብር በቅታለች። ውዶቼ በጣም ተደስተናል በእውነት። አንዳንዴ ምን አለመሰላችሁ ይሄ ነገር ይሆናል ብላችሁ ያልጠበቃችሁት ነገር በብዙ ነገር ይገጥማቸዋል። ግን ሩታም አንበሳ ጀግና እንቁናት። አንበደበደቻቸው አቃጠለቻቸው፣ አቃጥላቸው ብታጅራ ገብታለች። የቤተሰቦቿ ጋር አርፏ ላለች እንኳ ለዚህ ክብር በቃሽ በሉልን ውዶች፣ ወዳችኋለን። ሸር ላይክ ያደረጉ ቤተሰብ የሆኑ ውዶቼ ደስታችሁ ደስታችን ነው። የሩታ እንባ እንባችን ነው ላችኋለሁ። እኛንም አበረታቶን ሸር ላይክ ያደረጉ ቤተሰብ የሆኑ አሰላሙ አሌይኩም ረህመቱላ በረካቱ